ሰላም እንዴት ናቸው? ደህና ናቸው። ይህ በሀገራችን ሰዎች በመንግስት ሰራተኞች ላይ ወይም ባለስልጣኖች ላይ በመስሪያ ቤቶች ላይ ለምን አመኔታ አጡ? በዳኞች ላይ በወረዳ በቀበሌ መስተዳድሮች ላይ፣ በከተማ አስተዳዳሪዎች ላይ፣ በፖሊሶች ላይ መደበኛ ስራ ብሎ በሚሰሩ ሰዎች ላይ ለምን ሰዎች እምነት አጡ እምነት አጣ ሰው በብዛት እኔ ሰሞኑን ሳስተውል እኛ ሀገር እንግዲህ በሆነ በክስተት ሁሉም ሀገር ነው ለነገሩ ግን ቅርታ ሰው እንግዲህ ይሞት አልቆ ሰው ይገደላል ሰው ራሱ የሚያጠፋ ሰው አለ በተሽከርካሪ አደጋ የሚሞት ሰው አለ የወሰደው መድኃኒት ሳይስማማው ቀርቶ የሚሞት ሰው አለ። የበላው ምግብ ሳይስማማው ቀርቶ የሚሞት ሰው አለ። ወይም በተመረዘ ምግብ መተመረዘ ማለት ሆን ተብሎ እንኳ ባይመረዝ የሆነ ምግቡ ለጤና አደገኛ ሆኖ በዛ የሚሞት ሰው አለ። እኛ ሀገር ጥሬ ስጋ እንቆት የሚሞት ሰው አለ። እንደዛ ብዙ ሰው አስታውሳለሁ። ጥሬ ስጋ እያኘኩ የልፋጭው ጥርሳቸው የዝና ሲወጡት ወስዶ ይዘጋቸዋል የሚሞቱ ሰዎች አሉ። ሰው ብቻ እንደሚወለደው ሁሉ በተለያየ መንገድ ይሞታል። ግን እንግዲህ ሞት ተፈጥሯዊ ነገር ስለሆነ መጥፎ የሚሆነው ሰው በሰው የተገደለ እንደሆነ ነው። ሰው በሰው የተገደለ ከሆነ መጥፎ ነው። አንደኛ አእምሯችን ሊቀበለው የማይችለው ነገር ነው። የሰው ልጅ በሰው መገደል የለበትም። ያው ነፍስ ከእግዚአብሔር ስለሆነች እግዚአብሔር ፈጠረን ብለን ስለምናምን በእኛ ላይ ሙሉ ኃላፊነት ያለው እግዚአብሔር ብቻ ነው ብለን ነው የምንለው። ወላጅ እንኳን ልጁን መግደል አይችልም አለ ወይ፣ ደግሞ ልጅ ወላጁን መግደል አይችልም። ምክንያቱም እንግዲህ እነዚህ በጣም የተፋቀሩ ናቸው። ባል ሚስቱን መግደል አይችልም፣ ሚስቱ ባሏን መግደል አይችልም። ያ ምንድነው ሕይወት በጣም ክቡር ነው ማለት። የሰው ልጅ ደግሞ ሰለጠነ የሚባለው የጋራ እሴቱን ሲጠብቅ ነው። ይሄ ሕጎችን ደንቦችን መተዳደሪያዎቹን በጋራ ሲጠብቅ ነው። የሆነ ሰው በግፍ ከተገደለ ሁሉም ሰው መጮህ አለበት። እና ተአማኒነት ለምን ጠፋ ብዬ ሳይ፣ ብዙ ጊዜ ሰው ተገደለ ተብሎ ሰው ይጠረጠርና ይያዛል። የትኛውም ዓለም ነው በእኛ ሀገር ብቻ አይደለም። እኔ እዚህ ቤት እየኖርኩኝ እዚህ ቤት ውስጥ ሌላ የሚኖር ሰው ካለ ህይወቱ ካለፈ ተጠርጣሪ ነኝ፣ የሆነ ነገር ምርመራ ይደረግብኛል። ምክንያቱም ልሰወር እችላለሁ፣ ምን እችላለሁ። ስለዚህ ምርመራ መደረጉ ኖርማል ነው። ግን ሰው ለምንድነው በፖሊስ እምነት ያጣው? ሰው ወንጀል እንዴት እንደሚመረመር ስትልንገራቸው የነብስ ግድያ ወንጀል ብዙ ሰዎች የነብስ ግድያ ወንጀል በአንድ ሰው ብቻ የሚመረመር ነው የሚመስላቸው። ስለዚህ ያ ሰውዬ ካድበሰብሶ፣ ያ ሰውዬ ገንዘብ ካገኘ ምን ካለ ሁሉ ነገሩ ድራሹ ይጠፋል ብሎ ያስባሉ። ወንጀል ምርመራ ሳይንስ ነው። በጣም የተለያየ ዘርፍ አለው። አንድ ሰው ሞተ ተብሎ ጥቆማ ሲደርስ ወንጀሉ ቦታ ማስረጃ ለመሰብሰብ የሚሄዱ በጣም የተለያዩ ባለሙያዎች የማይገናኙ ቢሮቸው አንዱ ያልሆነ ግን የተለያዩ ባለሙያዎች በተለያየ አለቃ የሚታዘዙ የተለያየ ትምህርት የተማሩ ሰዎች ይሄዳሉ። ቀለል ካሉት ልጀምርላችሁ። ለምሳሌ ሰው ሞተ በሚባል ቦታ ፎቶ አንሺ ይሄዳል። ፎቶ አንሺ የወንጀል ቦታ ፎቶ አንሺ የሚባለው የራሱ ስልጠና አለው። እና አካባቢውን ያነሳል፣ ሰው የወደቀበትን ሁኔታ ከዛ ጋር ተያያዥ የሆኑ ነገሮች የተቀጠለ የተቆረጠ የተቀጠል ካለ የወላለቀ ነገር ካለ ጫማው ሌላ ቦታ ወጥቆ ከሆነ ሁሉን ነገር በሁሉም አቅጣጫ እየተዣዛረ ከቋሚ ነገር ጋር ምልክት እያደረገ ቁጥር እየሰጠ ያነሳል የፎቶ ባለሙያው። ከእንደገና ደግሞ ሌሎች አይነት ማስረጃዎች አሁን የእግር ዱካ የሚባል አለ። ጫማው የተረገጠውን ነገር ደግሞ የሚያነሳ ሌላ አለ። እሱ ደግሞ ሌላ ያነሳል። የአሻራ ባለሙያ አለ። የአሻራ ባለሙያ በአካባቢው ላይ ያ ሰውዬ ሞተ በሚባልበት ቦታ ላይ ያሉትን ነገሮች አሻራ ሊይዙ የሚችሉ ነገሮችን ሁሉ አሻራ እያነሳል። በጣም የቀን ሙሉ ስራ እኮ ነው። የትንሽ ሰዓት እንደ ስራ እንዳይመስላቸው። ከዛ የሆነው በዚሁ በድሮ ቴክኒክ ምርመራ ነበር የሚባለው። አሁን ፎረንሲክ ነው የሚባለው። በዚህ በፎረንሲክ ዘርፍ የደም ነጠብጣብ ይሰበስባል። የደም ነጠብጣብ ምርመራ ያደርጋል። የፀጉር ነጠብጣብ የሚከታተላል እሱን የሚሰበስብ ይህ ባዮ ኬሚስት በሚባለው ዘርፍ ምናምን በደንብ የተማሩ ውጭ ሀገር ሁሉ የተማሩ ኤክስፐርቶች ጭምር ነው የሚሳተፉት። በነብስ ግድያ ላይ በተለይ በሰው ተገደለ ተብሎ ከታሰበ በጣም የተለያየ ነው። የመሳሪያ ደግሞ በመሳሪያ ከሆነ የተመታው ከነዛ በተጨማሪ የጥይት የመሳሪያ ትምህርት እንዴት ሰው በመሳሪያ ሲመታ እንዴት እንደሚመረመር ያጠና ሰው ቀለህ እየሰበሰበ ግራፍ እየሰራ ቻርት እየሰራ የሚመረምር ደግሞ አለ። የታክቲክ ወንጀል ደግሞ መርማሪዎች የሚባሉ አሉ። እነሱ ደግሞ አካባቢው ላይ ኢንፎርሜሽን ጋዘር እያደረጉ ተጠርጣሪዎችን እየጠየቁ ከዛ ጋር እያገናኙ ሁሉም ሰው በራሱ ነው ሳይንቲፊክ የሆነ ዲፊኒሽን የሚሰጠው። ፎቶ አንሺው ፎቶ አንስቶ ዝም ብሎ አደለ የሚሰጠው ማብራሪያ፣ ይሰራል በሳይንሱ መሰረት፣ ይሄ ሰውዬ እንደዚህ ነው የተመታው መጀመሪያ የወደቀው እንደዚህ ነው። ከዛ በኋላ ሲያጣጥር እንደዚህ ተገልብጦ ይሆናል። እንደዚህ እንደዚህ። ምክንያቱም እንደዚህ በመሆኑ እንደዚህ ሆነዋል። ከዚህ ያህል ኪሎ ሜትር ላይ ነው የተመታው። የመታው ሰውዬ ከመታው በኋላ እንደዚህ ነው ሊሄድ የሚችለው። እንደዚህ ሁሉ ነገር ያስቀምጣል። እያንዳንዱ የራሱን ትንታኔ ያስቀምጣል። ከእንዳ ደግሞ አስክሬኑ በጥንቃቄ ከተነሳ በኋላ ወደ ሆስፒታል ይሄዳል። የሆስፒታሉ ዶክተር ደግሞ እንደገና ይመረምራል ይሄ ሰውዬ ተገድሎ ነው የመጣው እዚህ ወይስ እዚህ ነው የተገደለው? በጥይት ነው የተመታው ወይስ በጩቤ ነው የተወጋው? በጩቤ ከተወጋ ምኑ ላይ የተወጋው ነው የገደለው? በዱላ ተመቶ ነው ወይስ? ሰውነቱ ላይ ሰንበር አለ? ተቦጫጭሯል? የጣቶቹ ላይ ምናልባት እሱ ሲታገል የሌላ ሰውንትን የቀረ ነገር ይኖራል ወይ? የልብስ ቡጫቂ የሆነ ነገር እጁ ላይ አለ? እያንዳንዱ ነገር ይታያል፣ አካሉ ላይ ይታያል። የሴት ከሆነች የወሲብ ጥቃት ደርሶባታል ወይ? ከወንድ ጋር ግንኙነት አድርጋለችው የበዛ ሰዓት፣ ይሄ እሱ ሁሉ ይታያል። እያንዳንዱ ምነግራችሁ ግን የተለያየ ባለሙያ ነው ያላቸው፣ በአንድ ሰው የሚሰራ አይደለም። እንደዛ ሆኖ ደግሞ የእያንዳንዱ ዲፓርትመንት ኃላፊ አለው። ኃላፊ ስላችሁ ከዳይሬክተር ጀምሮ ነው ያለው። በድሮ አሰራር የዋና ክፍል ኃላፊ፣ የክፍል ኃላፊ፣ የንዑስ ክፍል ኃላፊ፣ ቡድን መሪ የሚባሉ ስራውን የሚከታተሉ አሉ። አንድ ነብስ ግድያ ሲመጣ ያ ሁሉ ግሩፕ ነው የሚሰራው አብሮ። የሲቪል ክትትል ፖሊሶች የሚባሉ አሉ። እነሱ ደግሞ ለብቻቸው ናቸው በዞር ብሎ ሄዶ ከሰው ጋር ተቀላቅለው በዛች አካባቢ ያለውን መረጃ የሚሰበስቡ ናቸው። ኦልሬዲ ምርመራው ሲጀመር ያ ግሩፕ አንድ ላይ ሆኖ በቀን ሁለት ጊዜ ኢንፎርሜሽን ይቀያየራል። አንዳንድም ሶስት ጊዜ እንደ ክብደቱ። ጠዋት ምን እንደሚሰራ የስራ ድርሻ ይከፋፈላል። ኃላፊ ይሰበስብና ከስር ለእያንዳንዱ ኃላፊና በስራው ላይ ላሉ ሰዎች ግልጽ መመሪያ እየተሰጠ ለእያንዳንዱ ሰው የስራ ድርሻ ይሰጣል። ከዛ እሱ ሰርቶ ሲመጡ ከምሳ በኋላ ይገመገምና ለከሰዓት በኋላ ምን እንደሚሰሩ እንደገና መመሪያ ተሰጥቶ የተሰራው ነገር ተጨምቆ ሁሉም ይሰማል። እዛ ያለ ሰው ከእንደገና ደግሞ ማታ ላይ ወደ ቤት ከመሄዳቸው በኋላ ወይም ደግሞ ውጭ ሆኖ በመስክ ስራ መስራት ያለባቸው ከሆነ ማደር አለባቸው። ማታም ደግሞ የቀን ውሎ ይገመገማል። በዛ ጉዳይ ላይ እንደውም በአሁኑ ሰዓት አሰራሩ በተወሰነ ደረጃ ስለተቀየረ አቃቢ ጉሉ ይሳተፋል። ማን መያዝ አለበት፣ ማን ቢታሰር ጥሩ ነው፣ ምናምን የሚለውን ነገር አብሮ ነው ከአቃቢ ጋር መወሰኑት። ስለዚህ የሆነ መርማሪ የአንድ ሰው ነፍስን ለማድበስበስ የሆነ ሰው ተገሎ ለማድበስበስ አይችልም ማለት ነው። ይሄ ብዙ ሰው ስጋት አንድ ሰው በሞተ ቁጥር ምንድን ነው የሚለው ቢያድበሰብሱትስ፣ እንትን ቢሉትስ የሚል ነገር በመሰረቱ የፖሊስ ቴሌቪዥን ምን እንደሚሰራ አላቅም። ለህዝቡ ይህን ነገር ማስጨበጥ ነበረባቸው። የህዝብ አመኔታ ስላጣ ፖሊስ ምን ምን እንደሚያደርግ ቢያንስ የቴክኒካል ነገሩ እንኳን ባይናገር ህዝቡን አዌር ማድረግ አለበት። የሰው ነብስ የፈለገ መጥፎ ወንጀለኛ የሆነ ፖሊስ ቢሆን በሰው ነብስ ሊደራደር ግን ይከብደዋል። በጣም የተቆላለፈ ነገር ነው። ከእንደገና ሰው እኮ ምንም ጅብ ቢሆን እንኳ ህሊና አለው ሰው አንድ ሰው በተገደለበት ነገር በተለይ ዋናውን ወንጀሉን እያደራጀ መዝገብ የሚይዘው ሰውማ እንቅልፍ የለውም። አንዴ መዝገቡን ስንገልጠው ከወንጀሉ ቦታ የተነሳው ፎቶ እያንዳንዱ መዝገብ ላይ ነው ያለው፣ የሞተው ሰውዬ በየቀኑ በየሰዓቱ መዝገብ በገለጥ ቁጥር ነው የምታየው ፎቶ። ይጠይቀሃል፣ የኔን ጉዳይ ምን እንዳደረግከው ምን አደረስከው ይላል። አስተኛም? አንተኛም ነበረ አስተኛም። እንዴት ሰው የገደለው ሰው ደም ሳታወጣ ተጠርጣሪ ሳትይዝ እንዴት እንቅልፍ ወስደሃል? አይወስድህም እኮ። እና አንዳንዴ ስጋታችን ከልክ ያለፈ ነው። የነብስ ግድያ ወንጀል ለማድበስበስ ቀላል አይደለም። ምናልባት በጣም ረቀቅ ያሉ ሰዎች የመንግስት ሰዎች ማለት የሆነ የሰላዮች ደህንነቶች፣ ምናምኖች በጣም በረቀቀ መንገድ ወንጀል ሊፈጽሙ ይችላሉ ግን ይሄ ዶሜስቲክ የሆነ ወንጀል በባልና ሚስት ወይ ደግሞ ሰው በሰው ላይ የሆነ ሰው ኖርማል ወንጀል የሚፈጸም ከሆነ ግን ለመድበስበስ ይከብዳል፣ አይችልም። እና ያኛውም ቢሆን መርማሪ ስላልቻለው አይደለም ከምርመራው ላይ ስለሚያነሷቸው ወይም በቃ ስለሚባል ወይ ደግሞ ሰዎቹ በደንብ እናሄዱበት አለቆች ላይ ምናም ጫና ስለሚደረግ ካልሆነ በስተቀር ነብስ ገሎ ሰው ማምለጥ በጣም ከባድ ነገር ነው። ነብስ ራሱ ይጣራል። ምንድን ነው የአቤል ነብስ ነው የቃየል ነብስ የሚባል አለ አይደለም? ወንድሙ ለእንትን ብሎ ገሎ ለቦክር ነው ለምንድን ነው ብሎ ነብስ ይጣራል። ስለዚህ ስጋት ብዙ አይኖራችሁ። በነብስ ግድያ ወንጀል ላይ ወንጀሉ ይድበሰበሳል ብላችሁ ብዙ አትፍሩ። የግል ተበዳ ያለ ይከታተላል። ሰው የሞተበት ሰው ጠበቃ ይኖራል፣ የተለያየ ነገር። እነዛ ግን ምርመራው ግን እንደዚህ በቡድን እንደሚሰራ ዛሬ ግልጽ ላድርግላቸው። ይህ ነው። ስላዳመጣችሁን አመሰግናለሁ። እግዚአብሔር ይስጥልኝ።